አሁን ደግሞ የአንድ መሶብ የአንድ ማዕከል የአዲስ አበባ መሶብ የአንድ ማዕከል አገልግሎትን ዛሬ በአጀንዳነት ይዘናል ብነናችሁ ነበር። በስፍራው እንግዲህ የባልደረባችን ሀብታሙ ሙለታ አለ እዚህ ዋናው መስሪያ ቤት ማለት ነው። ከሱ ጋር የማደርገውን ቆይታ ነው የማስከትለው። ሀብታሙ እስኪ በአዲስ አበባ አንድ ማዕከል አገልግሎት የመሶብ ማለት ነው ምን አይነት የአገልግሎት እንቅስቃሴዎች ናቸው ያሉት? አሁናዊ የተቋሙ እንቅስቃሴ ምንድነው የሚመስለው የሚለውን ለተመልካቾቻችን ብታደርስ ቀልብ። አመሰግናለሁ። አፈወርቅ እንደምን ዋልክ? እንደምን ዋላችሁ ተመልካቾቻችን። እንግዲህ አንተም ቀደም ብለህ ስታነሳ እንደነበረው አሁን ላይ በአዲስ አበባ አዲስ መሶብ ነው የምንገኘው። አዲስ መሶብ የአንድ ማዕከል ዲጂታል አገልግሎት ማለት ነው። በዚህ ማዕከል እንግዲህ እንደሚታወቀው የተለያዩ አገልግሎቶችን በአንድ ቦታ ላይ የማግኘት እጣ ፈንታን ወይም እድልን ይዞ የመጣ መሆኑን እናውቃለን። ከዛ በተጨማሪ ከዚህ ቀደም በተለይ ደግሞ በማህበረሰቡ ዘንድ በተደጋጋሚ ሲነሱ የነበሩ ቅሬታዎችን ለአብነት ያክል የተሳለጠ አገልግሎት እንዲያገኙ ከማድረግ አኳያ፣ ቀልጣፋ አሰራሮች እንዲዘረጉ ከማድረግ አኳያ የነበሩ ተግዳሮቶችን በዋናነት እንዲቀርፍ ታሳቢ ተደርጎ ወደ አገልግሎት የገባ ነው። ይህንኑ መሰረት በማድረግ እንግዲህ በአዲስ አበባ አገልግሎቱ ተጀምሯል። በተለያዩ ክፍለ ከተሞችም እየተስፋፋ እንዳለ እናውቃለንና አሁን ያለንበት ዋናው በዚህ በአራዳ ክፍለ ውስጥ የሚገኘው የአዲስ መሶብ የአንድ ማዕከል ዲጂታል አገልግሎት ነው ማለት ነው። እንግዲህ በአመሻሽ ቅኝታችን በዋናነት በዚህ የአገልግሎት መስጫ ማዕከል ውስጥ አገልግሎቶች ሲሰጡ ተመልክተናል። አንተም ተመልካቾችም እንደሚመለከቱት አሁን ላይ ሰዓቱ ለአንድ ሰዓት እየተቃረበ ያለበት ሁኔታ ነው፣ የመሸበት ሁኔታ ነው። በዚህም ሰዓት ጭምር በዚህ ማዕከል ላይ አገልግሎት ይሰጣል። እስከ አንድ ሰዓት ተኩል ነው እንግዲህ አገልግሎቱ የተለያዩ አገልግሎቶችን ለማህበረሰቡ እያቀረበ የሚገኘው ወይም ለአዲስ አበባ ከተማ ነዋሪ አገልግሎቱን እየሰጠ የሚገኘው ማለት ነው። አዲስ ሚዲያ ኔትወርክ በዚህ ሰዓት በስፍራው በመገኘት በተመለከተውም በቅኝቱም ይኸው እየተከናወነ እንዳለ ተመልክተናል። እርግጥ ነው በርከት ያሉ ሰዎች አገልግሎቱን እየወሰዱ አልተመለከትንም። ነገር ግን አገልግሎቱ አሁንም ሁሉም ሰራተኛ ባለበት የተሟላ አገልግሎት በተካተተበት እየተሰጠ ይገኛል። ምናልባትም ከግንዛቤ ጋር ተያይዘው የተፈጠሩ ክፍተቶች ሊሆኑ ይችላሉ ብለን እናስባለን። በዚህ ሰዓት አገልግሎቱ እየተሰጠ ስለመሆኑ ነዋሪው ከማወጋ ምናልባት የተያዘ ሊሆን ይችላል ተብሎ ይገመታል። ያም ሆኖ ግን የአንድ ማዕከል የመሶብ አንድ ማዕከል አገልግሎቱን አሁን ላይ በስፋት እየሰጠ ይገኛል። አልፎ አልፎ ደግሞ ተጠቃሚዎችንም ተመልክተናል። በነገራችን ላይ ሙሉ በሙሉ አገልግሎት እየተጠቀሙ አይደለም ማለትም አይቻልም። የተመለከትናቸው በቁጥር አነስ ቢሉም አገልግሎት ፈላጊ ሰዎች በዚህ ስፍራ ላይ በመገኘት አገልግሎታቸውን እየወሰዱ ያለበት ሁኔታ አለ ማለት ነው። እንደሚታወቀው እንግዲህ የአዲስ መሶብ አንድ ማዕከል አገልግሎት የዲጂታል አገልግሎት ማለት ነው። አሁን የምንገኝበት ከ13 ተቋማት የተወጣጡ ወደ 107 አገልግሎቶች በዲጂታል እንዲሆኑ ተደርገው አገልግሎታቸውን መስፋት እየሰጡ ያለበት ሁኔታ ነው ያለው። ይህ በመሆኑ እንግዲህ ቀደም ብለ መግቢያችን ላይም ስናነሳ እንደነበረው የአገልግሎት አሰጣጡ የበለጠ እንዲሳለጥ ከማድረግ አኳያም ከፍተኛ አበርክቶን እየተወጣ ያለ ነው። ከዛ በተጨማሪም ሰዎች ቶሎ መጥተው ቶሎ ጉዳያቸውን ጨርሰው እንዲሄዱ ከማድረግ አኳያም ወይም ከዚህም ረገድ ያለው አስተዋጽኦ ላቅ ያለ ነው ብሎ ማንሳት ይቻላል። ይህም ደግሞ ሰዎች ሰዓታቸውን በአግባቡ እንዲጠቀሙ ከማድረግ አኳያ አበርክተው በእጅጉ የሚነሳ ሆኖ የተገኘ እጅግ ዘመኑን የዋጀ አገልግሎት ነው ብሎ ማንሳት ይቻላል። እንግዲህ እጅግ በርካታ ቁጥር ያላቸው አገልግሎቶችን ደግሞ በአንድ ስፍራ ላይ ማግኘት በቻለ ሌላኛው አገልግሎትን ተመራጭ የሚያደርገው ነው ማለት ነው። ይህ ነው እንግዲህ በዚህ ማዕከል እየተከናወነ የሚገኘው አገልግሎቱ ከጠዋቱ ጀምሮ ወይም ከጠዋቱ ሁለት ሰዓት በመደበኛ ሰዓት ጀምሮ ምሽቱንም እስከዚህ ሰዓት ሰዎች እየመጡ እንዲገለገሉ ይጠበቃል። ይህም ነው በዚህ ስፍራ ላይ እየተከናወነ የሚገኘው ማለት ነው። በርካታ አገልግሎቶችን በአንድ አካባቢ ላይ የማግኘቱ እንቅስቃሴ ማለት ነው። ከዛ በተጨማሪ እንግዲህ የመሶብ አዲስ መሶብ ይዞ ከመጣቸው በርካታ ቁም ነገሮች መካከል እጅግ የተመቸ የስራ አካባቢ ላይ ሰዎች እንዲገለገሉ ማድረግ ነው። ለሰራተኛውም የተመቸ የስራ አካባቢ በተጨማሪም ደግሞ ነዋሪውን በምቾት አገልግሎቱን የሚያገኝበት አገልግሎት የሚፈልግ በዋናነት የመጣበትንም ጉዳይ በከፍተኛ ጥራትና ፍጥነት እንዲያገኝ የሚያስችል አገልግሎት ነው ማለት ነው። አዲስ ሚዲያ ኔትወርክ እንግዲህ በዛሬ እለት በዚህ በአዲስ መሶብ በመገኘት በዋናው በዚህ በአራዳ ክፍለ ከተማ ላይ በተገነባው በመገኘት ያደረገው ግኝት ከሞላ ጎደል ይህንን ነው የሚመስለው። ሰዎች ከፊል እየተገለገሉ ሰራተኞች ግን አሁንም ቦታቸውን ይዘው ለመንቀቅ ተገልጋዩን እየጠበቁ ያለበትን ሁኔታ መመልከት ችለናል። አፈወርቅ ሀብታሙ ለታ ለመረጃዎች አመሰግናለሁ።